ወጣት ተስፋ አልበላም ስትለኝ ነበረች። ትዩ በላችን ከተማ አንድ ሰው ተላከ። ቃና ቲቪ ላይ ነው ያየሁት እኔ። እንደውም በአንዴ ነው የከፈልኩት። ምክንያቱም ዳይናይት አስተዋውቃ እንዴት ነው ቃና ቲቪ ላይ ተነግሮ እንዴት ልጣጥር? ይናይስትልን። የተከበራችሁ ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ከኮከብ ቲክቶከሮች እስከ ዕውቅ አርቲስቶችን ያሳተፈ በከተማችን እምብርት መሃል የተፈጸመው ከ120 ሚሊዮን ብር በላይ ገንዘብ ከህዝብ የተዘረፈበትን የወንጀል ድርጊትን ከነማስረጃው ያጋለጠ አዲስ አበባውን ታላቅ ማፊያ ተግባርን በዚህ ፕሮግራም ልናካፍላችሁ ወደድን። እኔ ተበድሬ ነው አንድን ብር ከኪሴ የከፈልኩት ነገር የለም ተበድሬ ነው። ያበደረኝ ሰው ራሱ ተበድሮ ነው። ከሶስተኛ ወገን ነው ማለት ይህ ብር የደረሰ ይህ ከ120 ሚሊዮን ብር በላይ እውቅና አግኝቶ የተፈጸመ ዝርፊያ ነው። አውልክ ነው፣ ሰምታችኋል። ይህ የገንዘብ ንጥቂያ ብቻ አይደለም። የብዙዎችን ህይወት የቀጠፈ ትዳርን፣ ቤተሰብን እንዳልነበር አድርጎ የበተነ እንዴት ብዬ ወደ ወላጆች ጋር ልመለስ ያሉ ወጣቶችን በጎዳናዋ ያስቀረ እንስቶችን በመዲናዋ ራሳቸውን እሳት ውስጥ እንዲወረውሩና በሴት አዳሪነት ተሰማርተው እንዲቀሩ ያደረገ የበርካቶችን ህልም እንደ ዋዛ መና ያስቀረ እንደ ሀገር ከባድ የውርቅት ማሳያ ምልክት ሆኖ የፍትህ ተጠያቂነትን ተፈጻሚነትን የሚጠብቅ ነው። የምርመራ ዘገባ አዲስ አበባው ታላቅ የማፊያ ስራ ከ120 ሚሊዮን ብር በላይ ገንዘብ ከህዝብ የተዘረፈበት የወንጀል ድርጊት ሲጋለጥ ከህዝብ ገንዘብ ዘርፈው ህግ የማይጠይቃቸው በታጠቁ አጃቢዎች ወይም ቦዲጋርድ የሚንቀሳቀሱና ታዋቂ አርቲስቶችንና ግለሰቦችን ለማስታወቂያነት በመጠቀም የተፈጸመን ታላቅ የማጭበርበር ድርጊትን በመሰረት ሚዲያ ከነማስረጃው የቀረበውን የምርመራ ዘገባን በዚህ ፕሮግራማችን በስፋት እንዳስሳለን። መሰረት ሚዲያ አራት ኪሎ የሚገኘው አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በትልቁ ታትሞ እና በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር አብይ አህመድና የኢፌዴሪ ፕሬዚዳንት ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆን ማስታወቂያውም ቀልብ ሳቢ ነበር። ልጄ ውጭ አገር ሂዳ ነው ትምህርቷን መከታተል የምትፈልገው አገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ ትላለች ዝነኛዋ ውቋ የማስታወቂያ ባለሙያ ሙላለም ታደሰ ከሌላኛዋ ታዋቂ የሚዲያ ሱዳናዊት መክብብ ጋር በመሆን በጋራ የሰሩት የዚህ ድርጅት ማስታወቂያ ነው። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው አገሯን የምታስጠራ ምሁር እንድትሆንልኝ ይፈልጋል ይህ ዛሬ የምናቀርብላችሁ ከባድ ማጭበር ድርጊት ዋና ተዋናይ ቀላል ሰው አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጣሪ አምስት የሀገራችን ግለሰቦች አንዷ ሆና ቀርባለች። በተጨማሪም ከሴቶችና ህፃናት ማህበራዊ ዘርፍ ሚኒስትር በዶክተር ኤርጌሳ ተስፋዬ ልዩ ሽልማት ተበርክቶላታል። ግለሰቧ ቤቴልሔም ታደሰ ይማም ትባላለች። ታዲያ ተሸላሚ ያደረጋ ሰዋ ምን ይሆን? ድርጅቷ ከ120 ሚሊዮን በላይ ብርስ ከህዝብ እንዴት ማጭበርበር ቻለ? ከቅርብ ጊዜያት ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝቧል። ከእነዚህም አንዱ የኤማልትራ ኮንሱልታንሲ የተባለው ድርጅት ነው። እኔ ኤማልትራን ለደቂቃ እንኳን አልተጠራጠርኩም። ማስታወቂያውን ታዋቂ ሰዎች በቲቪ እና በሶሻል ሚዲያ ሲሰሩ ላየው። እውነት ይሆናል ብዬ ከቤተሰቤ ያገኘው ገንዘብ ላይ ከብድርና ከቁጠባ በተጨማሪ በመበደር 520 ሺ ብር ከፈልኩ ሲል የዚህ ማጭበርበር የድርጊቱ ሰለባ የሆነ ወጣት ለመሰረት ሚዲያ የተናገረው ነው። መሰረት ሚዲያ በርካታ ቀናት ምርመራ አድርጎ ባሰፈረው ዘገባውና ሲያሰባስበው የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች ከትንሹ 40 ሺ ብር እስከ ከፍተኛው 680 ሺ ብር ተቀብሎ በዚህ ጊዜ ቢሮውን ዘግቶ ፍቷል እነዚህ መረጃዎች እንደሚጠቅሙት ድርጅቱ በትንሹ 120 ሚሊዮን ብር ገዳማ ከህዝብ ሰብስቦ ተሰውረዋል። ይህ ኤማልትራ የተባለ ድርጅት ከአባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመና በስሩ ቢያንስ 12 የሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት ሁለት ዓመታት ውስጥም ሙሉ ዓለም ታደሰ፣ ዳናዊት መክብብና እንደ ሩታ መንግስት አብ ያሉ ዕውቅ አርቲስቶችንና ከዩቲናስ እስከ ፊዮናና ወዘተ ያሉ ኮከብ ቲክቶከሮችን ያሳተፈ በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም በአሰራጭ ማስታወቂያ የተታለሉ ብዙ ሰዎች ሕይወታቸው ተመስጣጥሏል። ሚዲያችን የደረሰው የተረጋገጠ መረጃ እንደሚጠቁመው ከሆነ ስማቸው እንዳይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶች አሉ። የሚለው መሰረት ሚዲያ ከክፍለ ሀገር በራሳቸውና አለፍ ሲልም በቤተሰባቸው በኩል ጭምር ተበድረው አዲስ አበባ መጥተው ከተጨበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲናዋ በሴት አዳርነት የተሰማሩ ሴቶች ይገኛሉ። ምን ብዬ ወላጆች ጋር ልመለስ ብለው በአዲስ አበባ ጎዳናዎች ላይ የሚያቅሩ እንዳሉም ደርሰንበታል። ኤኤም አልትራ ምን ቃል አልገባ የቱኑስ ቃል አጠፈ። ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎች ለትምህርት እንደ ሮማንያ ሆላንድ እና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይተዋል። እስከ 68 ሺ ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸውና ከይዛቸው አልቆ ትኬት በአራት ወር ጊዜ ውስጥ እንደሚረከቡና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉ ደግሞ ከ10% ጀምሮ እየከፈሉ በሂደት የሚቀራቸውን ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የግፋቸው ብዛት አንዳንዶቻችን ይባስ ቪዛው መጥተዋል፣ የትኬት ክፈሉ ብለው የሙሉ የአውሮፕላን ትኬት ጭምር አስከፍለውናል የሚለው

ከዛሬ አራት ወራት ወዲህ ግን ድርጅቱ ቢሮውን መዝጋቱን የድርጅቱ ኃላፊ ቤተልሄም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮቹ ይናገራሉ። እስካሁን አዲስ አበባ ፖሊስ፣ ፌዴራል ፖሊስና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎች ዳይሬክቶሬትና አቃቢ ህግ ቢሮ ሂደን አቤት ብለናል ብለው ለመሰረት ሚዲያ ቃላቸውን የሰጡት ተበዳዮች ተጠርጣሪዋ በወቅቱ እዚሁ አዲስ አበባ ከተማ እያለች ለምን እንዳልተያዘች ስንጠይቅ የሚሰጡን መልስ አስገራሚ ነበር ይላሉ። አንድ የወንጀሉ ውስብስብ ነው ይሉናል። ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ያስገረመን አንዴ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉን። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አይያዝም ወይ ማለት ነው ብለው የሚጠይቁት እነዚህ ወጣቶች፣ ምርጥ ስራ ፈጣሪ ተብላ የተሸለመች እና በህጋዊ መንገድ ፈቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት ተሳናቸው ሲሉ ይጠይቃሉ። ከአራት ቀናት በፊት ግን ይህ ለምን እንደሆነ ሚዲያችን መረጃ ከፖሊስ አካላት ፍንጭ ደርሶታል። ይህም ጉዳዩ ከላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩና ግለሰቧ እንዳይዙ ጫና አለ ብለው እነግረውናል። ነገር ግን ጫናው ከየት እንደሆነ ከመናገር ተቆጥበዋል። ተቀጣሪዋ ቤተልሔም ኢትዮ ኤርስ የተባለና የአዲስ አበባ መስተዳደር የከንቲባ ቢሮውን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶቿ ከከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላት የቀድሞው የድርጅቱ ሰራተኞች ይናገራሉ። አሁን አራሻዋን ከማጥፋቷ በፊት ወደ ክስን ሄዳለን ብንላትም መልሷ የትም ብትሄዱ አያዋጣችሁም፣ ራሳችሁን ትጎዳላችሁ ብላ ማስፈራሪያ ተሰጠን ነበር፣ የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትህ ሚኒስትር እንደነበር ያስረዳሉ። እዛ ያገኟቸው የሚኒስትር መስሪያ ቤቱ ዲኤታ ጸሐፊ ጉዳዩ ለዲኤታው ካስተላለፉ በኋላ በሰጠዋቸው ምላሽ ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ውሰዱ እንዳሏቸውና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀል ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራሉ። በዚህ በኤኤም አልትራ ድርጅት ለተጭበረበረውና ስሙ እንዳይጠቀስ ለፈለገው ወጣት ከአበዳሪው የአዋጪ የገንዘብ ቁጠባ ህብረት ሥራ ማህበር የደረሰው ማስጠንቀቂያ እንዲህ ይላል። ውዝፍዳውትን የማያስተካክሉ ከሆነ እርሶንም ዋሶትንም በገቡት ውል መሰረት ውዝፍዳውን ፍዳውን በህግ አግባብ ለማስመለስ እየተዘጋጀን መሆኑን በጥብቅ እናሳስባለን። ወጣቱ ገንዘቡን እንዴት እንደሚመልሰው አያውቅም። የኤማልትራ ቢሮን ተዘግቷል፣ ስልክም የሚመልስ የለም ይላል። ሌላኛው በዚህ ድርጅት የተጨበረበረው ሰው ሙሉ ክፍያ መፈጸም የቻል በብድርም ሆነ ንብረት ሽጠን የጠየቀችንን ገንዘብ በሙሉ ብንከፍልም ከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ የኤማልትራ 586,000 ብር ከፍያለው ምንም ቪዛ ባልተመታበት ሁኔታ የአየር ትኬት የኮቴ እናም የትራቪል ኢንሹራንስ በሙሉ አስከፍላናለች ለአንድ ዓመት ያክል ፕሮሰሱን ስከታተል የነበረው ደግሞ ከክፍለ ሀገር በፕሌን እየተመላለስኩ ነበር ለዚህ ምክንያቱም ጦርነት ምክንያት የምድር ትራንስፖርት ዝግ ስለነበር ነው በዚህም ለፕሌንና ለአልጋ ከ120 ሺህ ብር በላይ አውጥቻለሁ የሚለው ሌላኛው የማጭበርበር ድርጊቱ ሰለባ ነው ይህ የገንዘብ ንጥቂያ ብቻ አይደለም በዚህ የማጭበርበር ተግባር ምክንያት የሰዎች ሕይወት ጠፍቷል ትዳርን ቤተሰብን እንዳልነበር አድርጎ በትኗል። የበርካቶችን ህልም መና ያስቀረ ነው። በዚህ የብዙ ወጣቶች ህልም ሲኦል ሆኗል የሚለው ይህ ወጣት እሱ ፕሮሰሱ ሲጀምር ቢያንስ ሁለት መቶ ሺህ ብሩ የራሱ ገንዘብ እንደነበር ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎ የዕቁብር ስለነበር ይህንን መመለስ ባለመቻሌ ከቤት የመውጣት ሞራል አጣው። ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳ የማልሸፍነው ዕዳ ውስጥ ገብቻለሁ። ብዙ ነገር አጥቻለሁ። ከቤተሰብ ጋር ተቆራርጫለሁ። ገንዘብ በሰጡኝ ሰዎች ፊት አንገቴን ለመድፋት ተገድጃለሁ። ከአልጋ ላይ የምነሳበት ሞራል እያጣው፣ ብዙ ቅናቶች አልጋ ላይ እያሳለፍኋለሁ። ጉዳዩ ከተበላሸ ጀምሮ ንጋትን እየፈራኋለሁ። ሁሉም ነገር ያደክማል። ከማስታወሻዬ ውጪ የቅርብ ቤተሰቤ እንኳን አውርቼ የማላውቀውን ችግሬንና መከፋቴን ሁሉ ለቤተልሔም ታደሰ በዝርዝር ነግሪያት ነበር። እንኳን ሳዝና ገንዘብ ልትመልስልኝ ለመልእክቴ እንኳን መልስ አልሰጠችኝም በማለት የደረሰበትን ጽፏል። አክሎ ስትየዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ሌላው ጉዳይ በተለያዩ የቤተሰብ አባል ፍቃድ ማውጣቷ ነው። መኖሪያ አድራሻም ስለምትቀያየር ማግኘት አልቻልንም። አንድ ድርጅት ትከፍትና እሱን ትዘጋና በሌላ ሰው ስም በአዲስ ፍቃድ በአዲስን ትመለሳለች እንዲህ እያለች ትቀጥላለች። በእርግጠኝነት ይች ሴትዮ በጊዜ በህግ በቁጥጥር ውስጥ ካልዋለች ገና ብዙ ግፍና ማጭበርበሮች እንሰማለን ብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲና ፋና ሬዲዮ ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮቹን መረጃዎች እንዳጋሩ የተመለከትን ሲሆን ከዛ ወዲህ ምንም ለውጥ እንደሌለና ተጠርጣሪዋ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጥተዋል። ቤተልሔም የምትዘውራቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ገሊላ በለጠ፣ በለጠ ሳህሉ፣ አቤል ተስፋይ፣ ሩት መኮንን፣ ዳዊት በለጠና ኢዮስያስ ታደሰ የተባሉ ግለሰቦች መሆናቸው ታውቋል። መሰረት ሚዲያ ቤተልሔም ታደሰ ይማምን በተለያዩ መንገዶች ለማናገርና ምላሽ ለማግኘት ያደረገው ሙከራም ምላሽ ባለመስጠቱ አልተሳካም። መሀል አዲስ አበባ ላይ ፈቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮዋቸውን ዘግተው ከሚጠፉት ድርጅቶች በአንዱ ላይ የተሰናዳው ዘገባ በዚህ ይጠናቀቃል። ዛሬ በሀገራችን የፍትህ ተጠያቂነት ላይ መስቀለኛ መንገድ ላይ ቆመናል። ይህ ስለ እምነትና ተጽዕኖ ማስጠንቀቂያ እንዲሆን እንፈቅዳለን ወይንስ ተጠያቂነትና ፍትህን እንጠይቃለን? እርስስ ምን ይላሉ? በኮመንት ሳጥን ውስጥ ሐሳበውን እያካፍሉን። አበቃን። ሰናይ ጊዜ።